ቴክኖሎጂ አድማስ እጅጉን እየተስፋፋና እየተራቀቀ መጥቷል። ዲጂታላይዜሽንም እንዲሁ። ይህንን ተከትሎ ደግሞ የሳይበር ጥቃቶች እጅጉን እየተበራከቱ ይገኛሉ። ይህንንም ደግሞ ለመገንዘብ የሚያስችልና የሳይበር ጥቃቶችን መከላከል የሚችል ዜጋን መፍጠር የሁላችንም ኃላፊነት ነው። ጤና ይስጥልን ውድ ተመልካቾቻችን፣ በየሳምንቱ ወደ እናንተ የሚደርሰው የዘመንና ቴክኖሎጂ ፕሮግራማችን እንሆ ተጀምሯል። የዛሬ ፕሮግራማችን ትኩረቱን የሚያደርገው ዓለም አቀፍ የሳይበር ወርን ምክንያት በማድረግ ኢትዮ ቴሌኮም የግንዛቤ ማስጨበጫ ስራዎችን ጨምሮ በርካታ ሁነቶችን ያከናወነበትን መርሃ ግብር የምናደርሳችሁ ይሆናል። ሰላማዊት ወንድወሰን ፕሮግራሙን እየመራው ከእናንተ ጋር ቆይታ አደርጋለሁ። መልካም ቆይታ። ኢትዮ ቴሌኮም የ2025 የሳይበር ደህንነት ወር ለማክበር በዋናነት የሚነሳሳበት ዋናው በኢትዮጵያ ውስጥ ያለው ትልቁ የክሪቲካል ኢንፍራስትራክቸር የዲጂታል ሶሉሽን ባለቤት በመሆኑ ሴኩሪቲ ደግሞ ሴኩሪቲ ደግሞ ትልቁ የሼርድ ሪስፖንሲቢሊቲ በመሆኑ ለዚህ ወር ደግሞ በዋናነት ግሎባል የሚከበርበት የማንኛውም የማህበረሰብ የግለሰቦች የድርጅቶች የሳይበር ደህንነት ወር ግንዛቤ የሚሰጥበትና ያለፉትን ወራቶች እንደት አሳለፍን ምን አይነት ችግሮች ናቸው ወደፊትስ እንደ ጠንክረን መስራት አለብን የሚለውን ለማረጋገጥ የሚካሄድ የሳይበር ሴኩሪቲ አዌርነስ ወር ነው። ትልቁ ስጋታችን አሁን ላይ ምንም ያልተነካ ነው። ተነክተናል ብላችሁ እንዳታስቡ፣ ትንሽ ቆይቶ በጣም አግረሲቭ እየሆነ የሚመጣው የሳይበር ደህንነት ስጋት አለ ማለት ነው። ስለዚህ ይሄንን የሳይበር ደህንነት ስጋትን ለመቅረፍ ኢትዮ ቴሌኮም በዋናነት እንደ አንድ ዲፓርትመንት ወር ደግሞ ዲቪዥን የሚመራው ጉዳይ ሳይሆን የሳይበር ደህንነትን ባህሉ አድርጎ በእያንዳንዱ ፋንክሽን ውስጥ አስገብቶ የሚሰራበትን ስራ ከጀመረ ባለፉት ስድስት ሰባት ዓመት ሆኖታል ማለት ነው። አሁንም በተለይ ባህል አድርገን እንሂድ ስንል በዋናነት ከእኛ ጋር አብረው የሚሰሩ ፓርትነሮቻችን እናንተ ከኛ ደግሞ ሰርቪስ ወስደው የሚጠቀሙ ከስተመሮቻችን እናንተ እንዲሁም ደግሞ ከእናንተ ደግሞ ወስደው ደግሞ የሚጠቀሙ ደንበኞቻችሁን እንዲሁም የራሳችንን ደንበኞች ደግሞ የሳይበር ደህንነታቸው እንዲጠበቅ የማድረግ ኃላፊነት ትልቅ ኃላፊነት እንዳለብን ይሰማናል። እዚህ ኃላፊነት ውስጥ ብዙ ጊዜ አብዛኞቻችን የሳይበር ደህንነትን ለማስጠበቅ በጣም ዘመናዊ ዘመኑን የዋጁ ቴክኖሎጂዎች ፋየርል ኢንድ ፖይንት ሴኩሪቲ የተለያዩ ነገሮች ነው የምታስቡት፣ ኦር የምናስበው ማለት ነው። ነገር ግን ዋናው የዊከስ ሊንክ የሚባለው ግን ሰው ነው። እነዛን ቴክኖሎጂዎች የሚገዛው ሰው ነው። እነዛን ቴክኖሎጂዎች ኮንፊገር የሚያደርገው ሰው ነው። እነዛን ቴክኖሎጂዎች ደግሞ የሚቆጣጠረው ሰው ነው። ስለዚህ ሰው ላይ መስራት ትልቁን ዘጠና ፐርሰንት የሚሆነውን የሳይበር ደህንነት ማስጠበቅ የምንችለው ሰው ላይ ነው ማለት ነው። እንደ ሀገር ዲጂታላይዜሽን እያለን ነው። ዲጂታላይዜሽን ስንል ደግሞ ሁሉንም እንግዲህ ፔመንት ሲስተማችንን፣ ባንካችን፣ ሁሉ ነገር ወደ ስልካችን እየመጣ ነው። ስለዚህ ይሄ በሁሉም ዲጂታላይዜሽን በሚከተሉ ሀገሮች ላይ የሚታይ ባህሪ ነው ሲጀመር ያለው የፍራውድ ክፍተቶች የመጭበርበር ሂደቶች በጣም ይጨምራሉ። ይህ ዋናው ምንጩ ነው ብለን የምናስበው የንቃተሊና ደግሞ የአዌርነስ እጥረት ነው። ባይዘወይ ብዙ ጊዜ ማጭበርበር ስንል ከመማር ካለመማር ጋር አይገናኝም። እንደውም በእኛ ባለን ግኝት አብዛኛው ማጭበርበሮች የሚካሄዱት መጭበርበሮች የሚካሄዱት በተማሩ ሰዎች ላይ በኃላፊዎች ላይ ነው። ስለዚህ ባህሪ እንዳለ ሆኖ መስራት ያለብን ነገሮች ላይ በተለይ አዌርነስን ከመፍጠር አንጻር ብዙ ስራዎች ይጠብቁናል ማለት ነው። ስለዚህ በዚህ ሰዓት ያለው ትልቁ የማጭበርበር ምንድን ነው? ሰዎችን እየደወሉ ከዚህ ነው መደውለው፣ ከዚህ ነው እንዲያደርጉ በሚል የሚስጥር ቁልፋቸውን በመውሰድ የሚደረግ የፋይናንሻል ወይ ደግሞ የገንዘብ ማጭበርበር ነው። የባንክ አካውንታቸው ይወሰዳል። ከባንክ አካውንታቸው ወደ ተለያዩ ዲጂታል ስንል ፍጥረቱ ሀይለኛ ስለሆነ በ20 ሰከንድ ውስጥ በደቂቃዎች ውስጥ በጣም ብዙ ብር ተበትኖ የሚወጣበት ሁኔታ አለ። እንደ ድሮ ተሰልፎ በወረቀት አለን ብር ሄዶ የሚወስደው እና ከዚህ አንጻር የሚደረጉ በስልክ የሚደረጉ ጥሪዎች ብዙውን ቦታ ይዛሉ ማለት ነው። ሶሻል ኢንጂነሪንግ የምንለው የማህበራዊ ምህንድስናው ላይ የሰዎችን ባህሪ የሰዎችን ክፍተት ተጠቅሞ የሚደርስ ትሪቶች ናቸው። ከሚደርሱት ውስጥ ኔርሊ እስከ ወደ 90 ፐርሰንት በላይ በሰው ልጅ ቸልተኝነት ወይንም ባለማወቅ የሚደርሱ ናቸው። እነሱንም ስናይ በዋናነት አሁን እንደ ኢትዮጵያ በ2023 2024 በነበረው ሪፖርት ላይ ሪፖርት የተደረገ ብቻ በናሽናል ባንክ የወጣው አንድ ነጥብ ሶስት ቢሊየን ብር ነው። ይሄ ሂውጅ መኒ ነው። ዲጂታል ኢኮሲስተም ውስጥ ይሄን ያክል እያንሰራራ ይህን ያክል እየጨመረ መምጣቱ ደግሞ ምን አይነት ስጋት ይዞ እየመጣ ነው ከኢትዮጵያ ዲጂታል ትራንስፎርሜሽን አንጻር ሪሊ እንቅፋት እንዳይሆን ሁሉም ስቴክ ሆልደር መስራት መቻል አለበት። ያ ማለት ሪፖርት የሆኑ ቶይራስ ግን እነዚህ ከሲም ስዋፕ የምንለው ላይክ ኢንተርም ሲም ስዋፕ ወይም ሲምን የአንዱን ሲም በሌላው አጭበርብሮ በፎርጅድ አይዲ ይዞ ሊሆን ይችላል፣ ወይንም የፎርጀር የሆነ ውክልና ይዞ ሊሆን ይችላል። እሱን ምትክ በመውሰድ የሚደርሰው አንዱ ለፋይናንሻል ታርጌት አድርጎ የሚንቀሳቀሰው የአታከሮች አንዱ መንገድ ነው። እሱም ላይ እንደዚሁ ትልቅ ጥንቃቄ የሚፈልግ ሰዎች ከዛም ባለፈ ደግሞ የአካውንት ቴክኦቨር ወይም የማንነት ስርቆት እየደረሰባቸው ሶሻል ሜዲያ ላይ ሲጠቀሙ ጥንቃቄ ባለማድረግ የዋትስአፕ ወይም የቴሌግራም የይለፍ ቃላቸውን አሳልፈው በመስጠት ከዛ በኋላ የኢምፐርሶኔት ከተደረገ በኋላ ምንድን ነው የሚደረገው? ቀጥተኛ እንኳን ከተጠቂዎቹ የገንዘብ ወይም ጉዳት ባይደርስም በተጓዳኝ ከሌላ የዛ የተጠቂው ጓደኞች የሆኑትን ገንዘብ በመጠየቅ ፋይናንሻል ሎስ እንዳደርስ ፕራይቬሲያቸውን ኢቭን ኮምፕሮማይዝ ወይም ከተወሰደ በኋላ ፕራይቬትሊ በግላዊነት ያሉ ቪዲዮዎች ሊሆኑ ይችላሉ፣ ኢሜጆች ሊሆኑ ይችላሉ። እነዛን እንደ መያዣ በመያዝ ለነዛ ልክ እንደ ብላክ ሜል እንደማለት ነው። እነሱን ይዞ ገንዘቤ መጠየቅ ትሬንድ በጣም እየተስፋፋ ያየንበት ሁኔታ አለ። ኢትዮጵያ ውስጥ መጀመሪያ ፓስወርዳቸውን ስትሮንግ ማድረግ ወይ ደግሞ መልቲ ፋክተር አውቶንቲኬሽን ማድረግ። አሁን የኔ ስልክ ላይ ቴሌብር ላይ ብትመጣ በፓተርን፣ በአሻራ፣ በተለያየ መንገድ ነው። ሶ ይህንን በጣም ሴኩር የሆነ ፓስወርድ ያስፈልገናል፣ ገስ የማይደረግ ያስፈልገናል። ሁለት አሰራርን ማወቅ ነው እንዴት ነው የፈንክሽን የሚያደርገው። ለምሳሌ በፍጹም በኢትዮ ቴሌኮምም ይሁን በባንኮችም አሰራር ስልክ ተደውሮ ፓስወርድ አይጠየቅም። ሶ እንዲህ አይነት ጥሪ ሲመጡ ማስቆም መዝጋት። ለኢትዮ ቴሌኮም ደግሞ በ ዘጠና ዘጠና ላይ ያንን ጥቆማ ማስቀመጥ 99 የሚባል ሾርት ኮድ አለ። እዛ ላይ የተሰራውን የተፈጸመውን መግለጽ እኛ ኢንቨስቲጌት አድርገን አክሽን የሚወስድ ይሆናል ማለት ነው። ስለዚህ እንደዚህ አይነት የሚላኩ መልእክቶችን በደንብ ማንበብ፣ ኮምፒውተር ያለው ሰው ኮምፒውተሩን ሁሌ አብዴት ማድረግ፣ ሶፍትዌሩን አንቲቫይረስ ቫይረስ መጫን። ባይዘዌ መከላከያ የሳይበር መከላከያ መንገዶች ሶፊስቲኬትድ አይደሉም። በተለይ በግለሰብ ደረጃ ስመጣ ሲምፕል ናቸው። ሲምፕል ስለሆኑ እነዛን ካወቀ አንድ ግለሰብ ራሱን ተከላክሎ ገንዘቡንም መጠበቅ ይችላል ነው። እዚህ ላይ በዋናነት ትልልቅ ፕሮፋይል ያላቸውን የሚያጠቁበት መንገድ ላይክ ኢንተርናሽናል ወርክሾፕ እንዳለ፣ ሲምፖዚየም እንዳለ ኦር አገራዊ ቪዚት እንዳለ አድርገው በዋትስአፕ ወይም በተለያየ ቻናሎች ከደወሉ በኋላ ለምዝገባው ማረጋገጫ የሚሆን ቬሪፊኬሽን እንልክላችኋለን፣ ያንን ታረጋግጣላችሁ በሚል እነዚህን ሰዎች ከሄዱበት አገር ሁሉ ለይተው ስለሆነ ይህን መረጃ የሚሰጧቸው ይሄ ሀይ ፕሮፋይል የምንለው ማህበረሰብ ምን ይሰጣል፣ ያንን ባለ ሁለት ወይም ባለ ሶስት ወይም ባለ ስድስት የይለፍ ቃል ከሰጠ በኋላ አውቶማቲካሊ ኢምፐርሶኔት ይደረጋል ማለት ነው። እዚህ ጋር አንድ ነገር ፓስወርድ ብቻ ማድረግ ሳይሆን የሁለተኛ ተደራቢ የይለፍ ቃል ወይም ኛ መልት ፋክተር ባለብዙ ሂደት የይለፍ ቃል አለማድረግ ራሱ የዚህን አይነት ችግር እየመጣ እንደሆነ ብዙ ችግሮች ትልልቅ ፕሮፋይል ያላቸው ላይ እየደረሰ እንደሆነ ብዙ ሪከርዶች አሉን። ሊንኮችን ባይዘወይ ምንድን ነው ይደርሳሉ። ሊንክ ከማናቀው ሰው የሚላክ አለመክፈት፣ ከምናቀውም ሰው ሲላክ ምን እንደሆነ ደውለን መጠየቅ። በቅርብ እኔ ከሶስት ቀን በፊት ይሆነ አለ፣ በጣም የሚገርም ፎቶህን እዚህ ዌብሳይት ላይ ያገኘት ብሎ አንዱ ማቀው ሰው ላከልኝ። አሁን ከአራት ቀን በፊት ከሶስት ቀን በፊት ባይዘወይ፣ ሰሞኑን ቴሌግራም ፔጆች ብዙ ሰው ሀክ ተደርጎባቸዋል። ሊንክ በመላክ ነው። ከዛ ለዛ ሰው በኤስኤምኤስ ላኩለት፣ የምን ፎቶ ነው የላክልኝ አልኩት ሳልከፍተው አረንዳት ከፍተው እስከ አምኖ ተጠልፎብኝ ነው ቴሌግራም ያለኝ። ስለዚህ ሊንኮች የማናቃቸው ሲመጣለን አለመጫን፣ ከምናውቀው ሰው ቢመጣም ደግሞ ምንድን ነው ብለን መጠየቅ። ኪው አር ኮዶችንም ጭምር ያው ተያያዥነት ስላላቸው ብዬ ነው። ስለዚህ ዋትሳፕም ዘሴም ቅድም ሲገለጽ ሰምተዋል። ዋትሳፕ በጣም ብዙ ከተወሰነ ወር በፊት ሀፕን አድርጓል። አሁን ደግሞ ቴሌግራም ነው ላስት ዊክ ሀፕን ያረገው ዋትሳፕ ፔጃችን ሀክ ይደረግ አሁንም ይደረጋል። ለምሳሌ ዛሬ እዚህ ቆይቻለሁ አለ ነገ የሆነ ሜሴጅ እዚህ መሆኔን የሚያቅሰው ሶሻል ኢንጂነሪንግ በጣም ጠንክረው ነው የሚሰሩት። የሴኩሪቲ አዌርነስ መንዝ ላይ እንደዚህ አይተናሃል። በጣም ጥሩ ጊዜ ነበረን። በዛ ኢሹ ላይ ስብሰባ ስለሚኖረን በዚች ሊንክ ጆይን አድርገን ይሉኛል። ክሊክ ሳረግ ዋትሳፕን ይወስዱታል። ከዛ ላም ምን ያደርጋሉ? ለማውቃቸው ሰዎች ሁሉ ልጄ ታሙብኛል፣ በዚህ ሰዓት ስልክ ማንሳት አልችልም፣ በዚህ አካውንት ብር ላኩልኛል። በጣም ብዙ ሰራተኞች፣ ብዙ የመንግስት ትላልቅ አመራሮች ሳይቀሩ በዚህ የተጨረበሩበት ሁኔታ አለና እንደዚህ ነገሮች ላይ በጣም አዌር መሆን አለብን። ለአክሽን መፍጠን የለብንም። ቆም ብለን አስበን ነው ማድረግ ያለብን። የምትሏን ነው ማስተላለፍ እንፈልገው። ልክ የሆነ ሰርቪስ አዘጋጅቶ ለገበያ ማቅረብ እንዳለ ሆኖ ያ ሰርቪስ ግን የሆነ ሰዓት ቀጥ ሊል እንደሚችል አለማሰብ የዋህነት ነው። ቱ ቢ ኦነስት ኢንዱስትሪው ላይ ብዙ አመት ስለሰራሁም የፈለገ ትልቅ ካምፓኒ ቢሆን ውዝን ዋን ክሊክ ሊጠፋ ይችላል። የዲጂታል ኢንዱስትሪው ዊዝን ዋን ክሊክ ማለት ነው። ስለዚህ ዛሬ እንደ ኢትዮ ቴሌኮም ይህን ኢኒሽቲቭ የምንወስደው አብረን ሼርድ የሆነውን ደንበኞቻችንን አብረን መጠበቅ ሰርቪሶቹን መጠበቅ ዳታዎቻቸውን መጠበቅ። ሳይበር ሰኪሪቲ ምን እንላለን? የጋራ ነው፣ የጋራ ስራ ነው እንላለን። ሼርድ ሪስፖንሲቢሊቲ ነው እንላለን። ስለዚህ ኢትዮ ቴሌኮም ለብቻው ደግሞ ሰርቶ ሰኪሪቲውን ማስጠበቅ አይችልም። ይሄ ሳይታለም የተፈታ ነው። እንደ ምክር ሀሳብ ተቋማት ማድረግ ያለባቸው ምንድን ነው? አንደኛ ያላቸውን የሳይበር መከላከል ቴክኖሎጂዎች ምን ያህል ብቁ ናቸው? እንደሚፈለጉት አፕዴት የተደረጉ አሉ ነው ወይ ቴክኖሎጂዎች ኦፕሬት የሚያደርገው የሰው ሀይል ብቁ ነው ወይ የሚለውን ማጣራት። ከዚህ ላይ ደግሞ የቨርናብሊቲ ቴስት ወይ ደግሞ የሲስተሞቻቸውን ክፍተት ማስጠናት። ቅድም አይተዋል ኢትዮ ቴሌኮም በዚህ በነፃ ፍሪ በሚል ቨርናብሊቲ አሰስመንት ለመስራት ተነስቷል። ስለዚህ ማስፈተሽ፣ ሲስተም ፍተሻ ሲደረግ ነው ክፍተት የምታውቀው። አይደለ? ሳንመረመር ያለብን በሽታ እንደማናቀው ሲስተሞቻችንን አስፈትሸን ምንድን ነው ክፍተት ያለብኝ ለመድፈንስ ምን ላድርግ የሚለውን በጣም መስራት ይጠበቅባቸዋል። ነው ማለት እንደ ሀገር እነዚህ ኮላቦሬት አድርገን ከሰራን የኢትዮ ቴሌኮም ጋር ያሉትን አቅሞች ደሞ አሟጠን ከተጠቀምን፣ ሌሎችም ጋር ያሉትን ደግሞ ኮላቦሬት አድርገን ከሄድን ወደፊት የዲጂታል 2030 እውን ለማድረግ በተለይ ዲጂታል 2030 ላይ አንዱ ፒላር የ የሳይበር ደህንነትን ማስጠበቅ ነው። ስለዚህ የሳይበር ደህንነትን ለማስጠበቅ ደግሞ አንዱ ፕሌየር እንደመሆናችን እና ደግሞ ይህንንም ደግሞ ለራሳችን ብቻ ይዘን መቀጠል እንደሌለብንም ስላመንን ኮላቦሬት አድርገን መሄድ አለብን። እንዳይቀድሙን አጭበርባሪዎች፣ አታከሮች፣ ጠላቶች ይህንን ነገር ሚቲጌት ለማድረግ የእኛን ኮላቦሬሽን ይጠይቃል። ዝምባልን ቁጥር ደንበኛ የምናጣበት ዝምባልን ቁጥር ብራንዳችን አደጋ ሊደርስበት የሚችልበት ስጋት ስላለ ይሄንን አብረን ተባብረን ጋሻችንን ዲጂታል ጋሻችንን እናጠንክር እላለሁ። ሰላም እንዴት ናችሁ? ዮሐንስ ገድማ እባላለሁ። ዛሬ በዛምና ቴክኖሎጂ ፕሮግራማችን ላይ በቴክኖሎጂ ዘርፍ ላይ ያሉ ሕይወታችንም በተለያየ መልክ የሚያቀልልን በስልካችን ላይ የተለያዩ ሴቲንጎች የምናስተካክሉ ይሆናል ወይም የተለያዩ አፕሊኬሽኖች፣ ከዛም በተጨማሪ በላፕቶፓችን የተለያዩ ድረገጾች፣ ሶፍትዌሮች፣ እነዚህን ሁሉ እዚህ ፕሮግራማችን ላይ እናያቸዋለን። አብሯችሁን ቆዩ። በዛሬ ፕሮግራማችን ላይ የምንመለከተው ሁለት አፕሊኬሽኖች ናቸው። እነዚህን ሁሌ በየቀኑ የምጠቀማቸውን ነው እና ከነዚህ አፕሊኬሽን ውስጥ እነዚህን ሶስት ኪ ኪ ፊቸሮች በእነዚህ ሁለት አፕሊኬሽን እዚህ ፕሮግራማችን ላይ እናያቸዋለን። የመጀመሪያው አፕሊኬሽን እዚህ ፕሮግራማችን ላይ የምንመለከተው ጉግል ማፕስ ይባላል። ይህንን አፕሊኬሽን በፊት አውርተንበት እናቃለን። ካወራንበት ጊዜ ተጨማሪ አዳዲስ ፊቸሮች መጥተዋል። ይህንን አፕሊኬሽን ለማያውቅ ሰው ለሹፌሮች፣ ተጓዦች፣ አንድ ሎኬሽን ለመሄድ ለሚፈልግ ሰው ፈጣን ራውት ወደ ዴስቲኔሽናችሁ ያሳያቸዋል። የጉግል ማፕስ አዳዲስ ፊቸሮች እዚህ ላይ ማውራት ምፈልገው ጉግል ማፕስ ላይ ገብታችሁ ዴስቲኔሽናችሁን አስገብታችሁ ስታርት በምትሉበት ጊዜ ሁሌ አንዲች ዲፎልት የሆነች የመኪና አይኮን ስክሪናችሁ መሀል ላይ ታያላችሁ። ግን ታውቁ ነበር ያንን ዲፎልት አይኮን መቀየር እንደምትችሉ? የመኪናችሁን የሚመስል ሲሚላር የሆነ አይኮን መምረት ትችላላችሁ። ይህንንም ለማድረግ ያቺን አይኮን እናንተን የሚገልጿን ፕሬስ ስታደርጉ የመኪናውን ከለር እና የመኪናውን አይነት መቀየር ትችላላችሁ። ቀጣይ ፊቸር ጉግል ማፕስ ላይ የምንመለከተው ኦፍላይን ማፕ ነው። የዚህ ፊቸር ዋናው ጥቅሙ አንዳንድ ጊዜ የምትሄዱበት ቦታ ኔትወርክ ካቨሬጁ ጠንካራ ላይሆን ይችላልና፣ ከዛ ቦታ ለመውጣት ወይም ናቪጌት በምታደርጉበት ጊዜ ኦፍላይን ማፕ ዋናው ጥቅሙ ቀደም ብላችሁ ኢንተርኔት ባለበት ቦታ ያንን ሪጅን የምትፈልጉት ያህል ስፋት መንገዱን እንዳለ ዳውንሎድ ያደርግላቸዋል እና ሴቭ ያደርግላቸዋል። ደስ የሚለው የዚህ ፊቸር ጉግል ማፕስ አዳዲስ ራውቶች እና መንገዶች ሲሰሩ ሲያውቅ ያንን ኦፍላይን ማፕ አፕዴት አድርጉ ይሏቸዋል። ስለዚህ ሌላ ጊዜ ተመልሳችሁ እዛ ሪጅን ስትሄዱና ኔትወርክ ከሌለ እነዚህን አዳዲስ አስፋልቶች አፕዴት ያደርግላቸዋል። ሶስተኛውን የመጨረሻው ፊቸር ጉግል ማፕስ ላይ የምናየው ላይቭ ሎኬሽን ሼሪንግ ና መንገድ ላይ ሆናችሁ ጉግል ማፕስን እየተጠቀማችሁ ለአንድ ለምትፈልጉት ሰው ለደህንነታችሁ ከሆነ ወይም ለማሳወቅ በምን ሰዓት እንደምትደርሱና እነዛ ሰዎች ላይቭ ሎኬሽናችሁን ማየት በሚፈልጉበት ጊዜ ይህንን ፊቸር ሰጥቶናል እና ይህንን ፊቸር ላይቭ ሼር ስታደርጉ በምትፈልጉት ጊዜያትና ለምትፈልጉት ሰው ላይፕ ሎኬሽናችሁን እዛው ሼር ማድረግ ችላላችሁ። የመጨረሻው አፕሊኬሽን እዚህ ፕሮግራማችን ላይ የምናየው ሲኤስ ስካነር ይባላል። እነዚህን ሶስት ጠቃሚ ጠቃሚ ፊቸሮች እዚህ ፕሮግራማችን ላይ እንመለከታለን። ይህንን አፕሊኬሽን ለማያክሰው ስልካችሁን ብቻ ተጠቅማችሁ የተለያየ ዶኪመንቶች ስካን ማድረግ እናም ሌላም ተጨማሪ ፊቸሮች ያለው አፕሊኬሽን ነው። ለእኔ አንደኛው ፊቸር ሁሌ የምጠቀመው ሲኤስ ሳይን የሚል ፊቸር አለ። ስለዚህ አንዳንድ ሰዎች ዶክመንት ሁሌ ሳይን ማድረግ ካለባችሁና በአካል ሀርድ ኮፒው ከሌላችሁ ያንን ሶፍት ኮፒ ዶክመንት ካላችሁ ሴስ ስካነር ላይ ኢምፖርት ታረጋላችሁ። ቪዲዮ ላይ እንደምትመለከቱት ያንን ቱል ስትመርጡት ፊርማችሁን እዛው ተስክሪናችሁን ተጠቅማችሁ መክተት ችላላችሁ፣ ወይም ፊርማችሁን ስካን አርጋችሁ ውስጡ መክተት ችላላችሁ። ከዛም በተጨማሪ ድርጅት ላለው ሰው ደግሞ ማህተማችሁን ወይ ስካን አድርጋችሁ መክተት ትችላላችሁ። ቀጣዩ ፊቸር ሲስ ስካን ላይ ያለው ስማርት ኢሬሰር ቱል ነው። የዚህ ቱል ዋናው ጥቅሙ አንዳንድ ዶኪመንት ሃርድ ኮፒው ላይ ቆሻሻ ሊኖረው ይችላል። ያንን ዶኪመንት በሲስ ስካነር ስካን ካደረጋችሁና ያንን ፊቸር ስትነኩት፣ ቆሻሻ ያለበት ቦታ ሰሌክት ስታደርጉ ይሄ አፕሊኬሽን ዶኪመንቱን አናላይዝ አድርጎና ቆሻሻ እንደሆነ ካወቀ ያጸዳላቸዋል። ስማርት ኢሬሰር ፊቸሩን ተጠቅማችሁ ንጹህ የሚያምር ዶኪመንት ማስተላለፍ ችላላችሁ። ሶስተኛው ፊቸር ሲስካነ ላይ የምጠቀመው ፒዲኤፍ መርጃል ነው። የዚህ ፊቸር ዋናው ደግሞ የተለያዩ ፒዲኤፍ ዶኪመንቶች ሊኖሯችሁ ይችላል እና ለአንድ ድርጅት ወይም ግለሰብ አንድ ዶኪመንት አድርጋችሁ ለመላክ ይህ ፊቸር በቀላሉ እሱን ይፈቅድላቸዋል። አዳዲስ ፊቸሮች በምናውቀው አፕሊኬሽን በሚመጣበት ጊዜ ና የእኛን ህይወት በተለያየ መልክ የሚያቀልልን ከሆነ ቀጣይ ፕሮግራማችን ላይ አቀርብላቸዋለሁ። ተመልካቾቻችን በየሳምንቱ አስተማሪና አዝናኝ ፕሮግራሞችን ቴክኖሎጂ ነክ በሆኑ ርዕሰ ጉዳዮች ላይ ወደ እናንተ የሚደርሰው የዘመንና ቴክኖሎጂ ፕሮግራማችን የተከታተላችሁትን ይመስል ነበር። ሳምንት በአዳዲስ ርዕሰ ጉዳዮች ወደ እናንተ እንመጣለን። መልካም ሳምንት።